ነገር ነው እንግዲህ፣ ዛሬ ጉድ የተሰማው ማለት ነው። እንግዲህ ሰኢድ እህት እውነቱን አወጣችሁ ማለት ነው። እውነት በጣም ነው የምናመሰግንች። በዚህ አይነት አሁን ነጌ በእኔ ይባላል ማለት ነው። አንቺም የልጆች እናት ትሆኛለሽ። እውነቱ ካላወጣች ነጌ ሊደርስብሽ ይችላል። ግን እውነቱን ማውጣት በጣም አሪፍ ነው ማለት ነው። አዩ አስመሳይ ወደ አይመጥ እንግዲህ እሄዳለሁ ያለች ነበረ ያለች ነበረ። ቪዲዮን አልሰራሁላችሁም። ሰኤድ ደግሞ ወደ ኢትዮጵያ ተመልሰዋል ተመልሷል። ጫፍ ጫፉን አይቼዋለሁ ግን አልሰራሁትም፣ ቪዲዮ ማለት ነው። ተመልሷል ወደ እንግዲህ ንግስት ወንዲ ብለው ተመልሰዋል። እና ሰኤድ እሷን ለመፈለግ እመጣለሁ ተዚዳ ተዚዳዋ አቋርጬ በባህር አድርጌ እመጣለሁ አለች። የስዑድ እህት ደግሞ ባህር ራሱ አንቺ የመን ስትሄጂ ባህሩ ራሱ አይቀበልሽም፣ ይውጥሻል፣ ይውጥሻል። እንደሱ እንደዚህ አይነት ሰው አይፈልግም አገሩም አይቀበልሽም አለቻት ማለት ነው እናቱ ሱማያ ላይ ለቀቅ በይ፣ ከወንድሜ ጋ ለቀቅ በይ፣ ቤተሰቡም አትበጥብጪ፣ ባለትዳሮች አትበጥብጪ፣ ይበቃሻል፣ እስካሁን የበጠበቅሽው ብላ እንግዲህ ልክ ልኳን ነግራታለች እላችኋለሁ። ይህን ቪዲዮ እንግዲህ ይደርሳታል ብለን ተስፋ እናረጋለን። ሀዩ እንግዲህ ከዚህ ንግግሯ ከሚወጣት መላሷ ትቆጠባለች ብለን ተስፋ እናረጋለን። እንግዲህ ስሟን ያ በረኪና ነው። እውነትም በረኪና ጠጥታ የተረፈች ልጅ ናት። ቺ ልጅ የሆነ ነገር አለባት እንጂ እውነት ሰው አይደለችም ማለት ነው። ሰው እንዴት በረኪና ጠጥቶ ይተርፋል? እና እንኳን አንቺ እንኳን እሱ አለች በረክና ራሱ እንኳን ጥቂት የተረኩ ሴት ነኝ እና በተግባር የኔ ባል ደግሞ ያልኩትን ያዘዝኩትን ነው የሚሰራው፣ ያላዘዝኩትን አይሰራም። አልፈሻ አትቀመጭም ወይ? እንግዲህ የወጣት መላሷን ከአንዳንድ በርቷ ትሰሙታላችሁ፣ ቪዲዮ ላይ ማለት ነው። በጣም ነው የሚያሳፍረው። እንግዲህ እህት እንዳለች አስተዳደግች እንዴት አይነት ቤተሰብ ነው ያሳደገች እንዴት አይነት ሰው ነው እያሳደገች ብላ እንግዲህ በጣም ተማራ ነው የተናገረችው ማለት ነው። የሰኢድ እህት እንደምናውቅ ቤተሰብ ጣልተው አንቺ ሰዑድ ብቻ ወዶሽ ምን ያደርግልሻል? አንድ አንቺም ደግሞ ብሩን ብቻ ፈልገሽ ማለት ነው፣ ብር ብቻ ፈልገሽ ፍቅር ከሌለሽ ከሰዑድ ጋር ጥቅም የለም ማለት ነው። ምክንያቱም የአሁን ይጠቅምሻል፣ የበኋላ ግን አይጠቅምሽም። አመድ ነው የሚሆንብሽ ማለት ነው። የሰው ላብ ሰው የጠጣበት ዝም ብለሽ ብር አይመጣም እላለሁ። ሰዓት ሁሉ እየቀጨጨች ወደ ኋላ የሄደች የሄደች ነው። ለካ ብር ነው ያቀጨጫት እንደዚህ ማለት ነው። ሁሉም ብር፣ ብር፣ ብር ያለች የበረበች ማለት ነው። እንግዲህ ሰኢድ ያው ውስጡን አውቃው ነው የምትጫወት እኮ ማለት ነው። ያው አንደኛው ነገር ደስ የሚለኝ ንግስቴ በጣም ደስ ያኮራችን እናት በጣም ያኮራችን ማለት ነው። በታመመ ሰው መጥተዋል ግን አሳያቸዋለሁ። እንግዲህ ጨክኖ ሲመጣ አንድ ነገር ይዞ መጣ ማለት ነው። አዎ ተንትና ታዩ ማለት ነው። አንተ እንደዚህ አይነት ጥሩ ጥሩ የወደቁትን አስተ የጠፉትን ብታስታውቅ ጥሩ ነው ማለት ነው። ወንድሞች እሱ ነው ሀጅል የምታገኙ የራሱ ማለት ነው እንደዚህ ከጥፋት መጽሐፍ ሲሰራ ሀዩ በጣም እንትን ያልዘነችው ማለት ነው ሀዩ ያለችን ጊዜ የሰማይ በጣም

ጥሩ ነገር ስለሆነ ነው እንጂ ሀዩ፣ አንቺ አቅታሽ አቅታት አይደለም አቅታት አይደለም አጥመዝምዛ ነው። ሀዩ እውነት የለሽም። አንቺ አሁን ስታይ ለብሰሽ ስትጂ ሰው ትመስያለች። ለምን ብር አቃጭ ጮሻል? የጥቅም ሰው ስለሆንሽ ማለት ነው። ጥቅም ነው የምትፈልጊ እንጂ ፍቅር አትፈልግም አንቺ። ፍቅር፣ ደስታ፣ ሰላም አትፈልግም። የምትፈልጊው ምንድነው? ብር ብር። እንግዲህ ብር ያሽ አይኑ የብረራ ይህ ብር ተሁሉም ሰው ያወጣል ማለት ነው ተሀገርን መቋረጡ ያወጣል፣ ይሄ ብር ማለት ነው። እንግዲህ አበረረሽ ማለት ነው። ሰውዬው ወደ በሽተኛ ላይ ጣልሹ እንደዚህ እንዳየሹ ጎደና ላይ ወደቁ። በአንቺ ሰበብ ነው እንግዲህ። እስቲ ብር አለሽ ለምንድን ነው ትኬት ቆርጠሽ? ትኬት የሚቆርጥልኝ ሰው ካገኘ ኋሽ። ትኬት ማን ይቆርጥልሻል? ያቺ እሳት አንቺ ማን ብሎ ነው እሺ ብሎ የሚቆርጥልሽ? ምክንያቱም ስምም የለሽም ፍቅር የለሽም ማለት ነው። እናንተ ስሞያ የጭንቅላት ለቀቅ አድርጌ ያሳየው፣ እንዴ ስንቶቻችሁ ናችሁ እናንተ ሹንትና ሰሄዳ አግባኝ አግባኝ የምትሉት እንዴ? እሱ አቅም ከሌለው ውስጥ እናንተ ሁላችሁም አሁን የጥቅም ሰው ናችሁ። የጥቅም ማትፈልገው ስሞያ ናት። እንግዲህ ተናግራለች። በዛም ቀን አስገባሁልሽ ያርጋኝን ብር ይዘሂድ እኔ አንፈልግም ብላለች። ይሄውላችሁ እንደዚህ አይነት ሰው ነው ፍቅር የሚፈልግ ሰው። ገባችሁ? ምሽ ብር አስገባልኝ ይሄን አክል ይሄን አክል ዶላር ይሄን አክል እንደዚህ የሚል ሰው ምክንያቱም ምንም የሰው ፍቅር የባል ፍቅር የላቸውም፣ የለም ማለት ነው። እንግዲህ ቤተሰቦች እንዳያችሁት ቪዲዮን ተመልክታችሁ ማለት ነው። የሰኤድ በጣም ነው የተናደደችው፣ በጣም የተቆጣችው ማለት ነው። እንግዲህ ሀዩ ይህንን ነገር ሰምታ እንደገና በድጋሚ በረክና ትጠጣለች ብዬ ተስፋ አደርጋለሁ። በአሁኑ ስ ማለት ነው የሆነ መፍትሄ ትፈልጋለች እንጂ እንደዚህ ዝም ብላ ቁጭ አትልም።